ነገር እኔ በጣም ደስ ይለኛል፣ ግን ለቅዱስ ጊዮርጊስ የዛሬ ወር መጥቼ እዚህ በአደባባይ መሀል ቃሌን ከፈጸምክልኝ እኔ በአደባባይ መሀል ወጥቼ ለህዝብ እናገራለሁ ብዬ ቃል ስለገባሁ እንጂ በሳቸው አንደረት ይቅርታ፣ እኔ እሳቸው ቢናገሩ ደስ ይለኝ ነበረ። ግን ቃል ገብቻለሁ። እኔ በህፃንነቴ ጆሮ አይሰማም ነበርኩኝ፣ ደንቆሮ ነበርኩኝ። እና እናት አባቶቼ ጊዮርጊስ ነው የሚጠምቁት ነበረ። እና በቃ በጣም ተቸግረው እያለ በቃ እዛ በኋላ የቅዱስ ጊዮርጊስ እምነት አምጣ ከአዳን ክልል ቅዱስ ጊዮርጊስ ከአዳን ክልል ልጄን ሁልጊዜ እንደዘከረ እንደዘከረና እንደጠመቀህ ይኖራል፣ ስም እንደጠራ ይኖራል አለች። ከዛ መታ ጆሮ፣ ሁለቱም ጆሮ በዚህ ቃብጣ። ትንሽ ነው ትንሽ ደቂቃ ነው ቆይታ፣ ስጣራ አለች አቤት አልከኝ አለች። እኔም ደግሞ የሷ ነገር ተከትዬ በ15 ዓመት ነው ቅዱስ ጊዮርጊስ መጥመቅ የጀመርኩት ማለት ነው። ከዛ በኋላ አሁን በቅርቡ የዛሬ ወር ነው እና እንዲያውም ከሰዓት ነበር ቅዳሴ አስቀድሼ ምናምን ነው። እናቴ በጣም ታማ እና በግል ሆስፒታል ብዙ ብር ከስር ያስገብቻት እዛ ቤተሰብ ነው እና ባእህት ወንድሞች እዚህ ጋር ያሉትኝ እዛ ማዘር እና አንዱ ህት አባቴን ያሉት እዛ እና ብቻዋ እናት ያለችው እዛ። የሚወስዳት ደግሞ ወደ ሕክምና ቤት እና ገና ጓደኛ ምናምን ነበረ፣ እሷ እነሱን ይወስዳል። በድንጋጠኝ ሱ ወዳት አላልኳትም ነበር። አጋጣሚ የግል ሆስፒታል ወስዶ ብዙ ብር ነው የከሰር ነው እዛ ብዙ መርፌ ታዘዘላት። ብዙ ክኒን ተሰጣተኝ። እዚህ መቀመጥ አለብሽ ሆስፒታል፣ አሁን መሄድ የለብሽም ወደ ቤተሰብ መሄድ የለብሽም፣ መቆየት አለብሽ ሆስፒታል ተብላ ተኝ ተባለች። ከዛ በኋላ ምንም ለውጥ የለውም ልጄ፣ እየባሰኝ ነው። ሁላችሁም ተሰብስባችሁ ወደ ቤት መምጣት አለባችሁ። እኔ የምሰነብት አይመስለኝም። ለማንኛውም ብትመጡ ደስ ይለኛል። በችግር ምክንያት ታውቁታላችሁ፣ ሶስት ዓመት ከምናምን ነው እናቴን አላየኋትም። ቅዱስ ጊዮርጊስ እባክህ ተራዳኝ፣ የእናቴን ክፋት እንዳታሰማኝ እባክህ፣ እየለመንኩ የእውነት ነው የምነግራቸው እኔ የሚሳለቁ የሚሳደቡ ሰዎች

ሲስተር ሂዳ ሲ የልጄ ቃለ ስማው ብላ ሄዳ እምነቱ ይዛ መጣች። ላይ ቀን በሮሯ ይዘጋል፣ መተንፈስ ሳትችል አየር ያጥራታል። በጣም ከባድ ነው። ይህም ብሎ ለመናገር እራሱ ቃላት ያጥራኛል። ለመናገር ቀላል ይሆናል፣ ለመስማት ደግሞ እምነቱን ልክ ደውላ ምን ነገር ጨራሽ